አስያ፣ አላህን ፍሪና ሁሉን ነገርሽን እንታይና እስቲ የጥሞና የእርጋታ ጊዜ ይኖርሽ። ምክንያቱም ወላሂ የሠራሽ ያለውን ቁጭ ብለሽ በጥሞና ስታዩ የሸይጧንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ተረጀዋለሽ። ላስታውስሽ፣ ወደኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የውን ነገር ተቃወምሽኝና፣ ማናት እች ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች እራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ እኔ አይባልም እኮ ስለ ሃይማኖት ነው የሚወራው፣ ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትየው አይደለም። መስማት የፈለግ ነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ እፈልጋለሁ አልሽ። በጆሮ ሰምቼሻለሁ። አላህ ይመልስሽና፣ እኔ ብሎ ከጀነት የተባረረው ማን ነው? ሸይጧን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሐያትን ታስታውሻለሽ? ሐያት ናስር የተባለችዋን እህት በግል መክሬ ሳበቃ፣ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትየው ምናልሽ? ቱ ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን፣ እንደው ጥሩልኝ እንደው ስልኳን ስጡኝ። አንጀቴ ውስጥ ገባቻልሽ። እንደ አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ። ለምኑ ነው መቆርቆር የነበረብሽ? ለሐቁ፣ ወይስ ሐያት በጫማ ጠፊ ላለችው ሐቅ ነቢዩ ሰለላሁ አለይህ ወሰለም፣ አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን ወንድ ሆኖ በሴት የሚመሳሰል ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰላዋት ያወርዳል፣ ሀዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርገሃል። ይሄ ነው ሁል ጊዜ የምንቃወመው ማለት ነው።